ዛሬ ከምዕራብ አፍሪካ ከቡርኪና ፋሶ ምድር የሚነፍሰውን የሉዓላዊነት አውሎ ነፋስ ልናስቃኛችሁ መተናል። ይህ ነፋስ አሮጌውን ስርዓት የሚንድ አዲስ ተስፋን የሚያበስር ነው። የዚህ ለውጥ ግንባር ቀደም መሪ ደግሞ ወጣቱና ቀናዩ ፕሬዚዳንት ኢብራሂም ትራኦሬ ናቸው። አገራቸውን ከውጭ ጥገኝነት ነፃ አውጥተው ሕዝባቸውን ወደ ብልጽግና ጎዳና ለመምራት በጀመሩት መሥዋዕትነት የተሞላበት ጉዞ ላይ የተሸረበውን አደገኛ ሴራና ምዕራባውያን እየሰነዘሩት ያሉትን የክሱ ጅንበር እንዲሁም የአፍሪካ ሕዝቦች ለእሳቸው ያላቸውን ፍቅርና ድጋፍ በዝርዝር እንመለከታለን። ይህንን ልብ አንጠልጣይ እውነተኛ ታሪክ እንዳያመልጦ። የቡርኪና ፋሶ ፕሬዝዳንት የሆኑት ክቡር ኢብራሂም ትራኦሬ የአፍሪካ ምድር ለረጅም ጊዜ የተጫነባትን የቅኝ ገዢዎች ቀንበር ለመስበር እየቆረጡ መሪ ናቸው። ሀገራቸውን ወደ እውነተኛ ነፃነት፣ ልማትና ብልጽግና ለማምራት የጀመሩት ቆራጥ ጉዞ ለብዙ የውጭ ኃይሎችና የውስጥ ባንዳዎች የራስ ምታት ሆኖባቸው ቆይቷል። በራሳቸው ላይ የሚሰነዘረው ጫና፣ ተቃውሞና የጥፋት ሴራ ከጊዜ ወደ ጊዜ እየተወሳሰበና እየጨመረ ነው። ከሰሞኑ ከተሰሙት አደገኛና ዓለምን ካነጋገሩ ክሶች አንዱ ደግሞ፣ ከአንዲት ኃያል አገር የመጣ ነው። የአሜሪካ ወታደራዊ ክንፍ አካል የሆነው የአፍሪካ ዕዝ አዛዥ የሆኑት ጄኔራል ሚካኤል ላንግሌ በፕሬዝዳንት ኢብራሂም ትራኦሬ ላይ እጅግ ከባድና አስደንጋጭ ክስ አቅርበዋል። ጄኔራሉ፣ ፕሬዝዳንት ትራኦሬን የአገሪቱን ሕዝብ ሀብት፣ በተለይም ውድ የሆነውን የወርቅ ክምችት ለግል ጥቅማቸው እየዋሉ ነው በማለት ወንጅለዋቸዋል። ይህ ክስ የፕሬዝዳንቱን የህዝብ ድጋፍ ለመናድ፣ የሀገር ውስጥ ብጥብጥ ለመፍጠር፣ ለውጭ ኃይሎች ጣልቃ ገብነት ቀዳዳ ለመቦርቦርና በመጨረሻም ፕሬዚዳንቱን ከስልጣን ለማስወገድ ካልተሳኩ ሙከራዎች አንዱ አካል ተደርጎ ይታያል። እንዲህ ዓይነቱ ክስ የሚሰነዘረው ያለ ምክንያት አይደለም። ዓላማው ግልጽ ነው፤ የፕሬዚዳንቱን መልካም ስም ለማጉደፍ፣ ሕዝብ እንዳይታመንባቸው ለማድረግና ለቀጣይ የሴራ እርምጃዎች ምቹ ሁኔታን ለመፍጠር ነው። ይህ የክስ ማዕበል በተናፈሰበት በአጭር ጊዜ ውስጥ ደግሞ ሌላ እጅግ አደገኛና ደም አፋሳሽ ሴራ ተጋለጠ። የቡርኪና ፋሶ ብሔራዊ የጸጥታ አገልግሎት ወይም ናሽናል ሴኪሪቲ ሰርቪስስ በፕሬዝዳንት ኢብራሂም ትራኦሬ ላይ ተቃውሞ የነበራቸው የውስጥና የውጭ ኃይሎች ድጋፍ ያላቸው ወታደራዊ መኮንኖችና ሌሎች አካላት ያቀዱትን ዋና ፈንጋጭ ሙከራ በጊዜ ማክሸፋቸውን አስታወቀ። በዚህ ሴራ ላይ እጃቸው የነበረባቸው አቀናባሪዎች የአሁኑና የቀድሞ የጦር ሰራዊት አባላትን እንዲሁም በአካባቢው ሰላም እንዳይኖር የሚፈልጉ አሸባሪ ቡድን መሪዎች ሳይቀሩ እያካተተ ነበር። ይህ ጥምረት ምን ያህል አደገኛ እንደነበረ በግልጽ ያሳያል። ቅዳቸው እጅግ አረመኔያዊ ነበር። የሀገሪቱን የሉዓላዊነት ምልክት የሆነውን የፕሬዚዳንቱን ቤተመንግሥት በኃይል በመውረር ፕሬዝዳንቱን አስወግዶ ስልጣን መቆጣጠር። ነገር ግን የቡርኪና ፋሶ ታማኝ የጸጥታ ኃይሎችና ለሀገራቸው ክብርና ለሉዓላዊነት የሚቆሙ ጀግና የጦር መኮንኖች ባደረጉት የተቀናጀ ብርቱ ክትትልና ትግል ይህ ኢ ሀገራዊና አፍሪካዊነትን የሚጻረር ሴራ ከሽፏል። ቡርኪና ፋሶ ከትልቅ አደጋ ተርፋለች። ይሁሉ ጫናና ሴራ በፕሬዝዳንት ኢብራሂም ትራኦሬ ላይ እየተፈጸመ ባለበት አስቸጋሪ ወቅት ፕሬዚዳንቱ ግን ወደ ኋላ አላሉም። በእሳቸው ላይ የተፈጸመ ያለውን ሴራና ውጫዊ ጫናዎች ሁሉ በብልሃትና በጽናት ተቋቁመው ሀገራቸውን ለማልማትና የህዝባቸውን ኑሮ ለማሻሻል እንቅልት እየሰሩ ነው። በአጭር ጊዜ ውስጥ በርካታ አስደናቂና ለሀገር እምብርት የሆኑ ስራዎችን አከናውነዋል። ከነዚህም መካከል ዋነኛው በሀገሪቱ የመጀመሪያውንና ዘመናዊውን የወርቅ ማጣሪያ ፋብሪካ መገንባት ነው። ይህም ማለት የቡርኪና ፋሶ ህዝብ ሀብት በሀገር ውስጥ ለምቶ ተሰርቶና እሴት ተጨምሮበት ለሀገር ውስጥ ጥቅም ይውላል ማለት ነው። ከጥሬ ዕቃነት አልፎ ያለቀለት ምርት በሀገር ውስጥ ሲመረት ኢኮኖሚው ይንቀሳቀሳል፣ የሥራ ዕድል ይፈጠራል፣ የሀገር ሀብት በሀገር ውስጥ ይቀራል። በተጨማሪም ሁለት ትላልቅ የወርቅ ማዕድናትን በሀገር ባለቤትነት ሥራ ውለዋል። ይህ ማለት ከዚህ ቀደም በውጭ ኩባንያዎች ይዘረፍ የነበረው የሀገር ሀብት አሁን በቀጥታ ለቡርኪናፋሶ ሕዝብ ጥቅም መዋል ተጀምረዋል ማለት ነው። በመሠረተ ልማት ዘርፍም ከፍተኛ ለውጥ እያመጡ ነው። ቀድሞ ብልሽትሽቱ የወጣውን የቦቦ ዲያላሶን የአውሮፕላን ማረፊያ በማደስና በማስፋፋት ለሀገር ውስጥና ለዓለም አቀፍ በረራዎች ምቹ እንዲሆን አድርገዋል። ለግብርናው ዘርፍ ከፍተኛ ትኩረት በመስጠት የጥጥ ማቀነባበሪያ ብሔራዊ ድጋፍ ማዕከል አስጀምረዋል። ይህም የአርሶ አደሮችን ምርት ጥራት በማሻሻል ለገበያ ተወዳዳሪ እንዲሆኑና የገበያቸውን መጠን እንዲጨምር ይረዳል። ለአርሶ አደሮችና የግብርና ባለሀብቶችም የተለያዩ ድጋፎች እየሰጡ ሲሆን፣ ለሀገሪቱ የምግብ ፍላጎት ራሷን እንድትሸፍን እየሰሩ ነው። በዓለም አቀፍ ግንኙነትም ፕሬዚዳንት ትራኦሬ የአፍሪካን ክብርና ሉዓላዊነት የሚያስከብር አቋም ይዘዋል። ቡርኪና ፋሶ ለስልሳ አራት ዓመታት ቀጥቅጣ የገዛቻትን የቅድሟዋን ቅኝ ገዢ ሀገረ ፈረንሳይ ወታደሮችን ከሀገር በማስወጣት የቡርኪና ፋሶ የጸጥታ ጉዳይ በራሳቸው እንደሚወስኑ አሳይተዋል። ከጎረቤት ሀገራት ከኒጀርና ማሊ ጋር በመሆን የሰርሃል ግዛቶች ጥምረት አሊያንስ ኦፍ ሳሂል ስቴትስ በሚል ማህበር መመስረታቸው በአካባቢው ሰላምና መረጋጋትን ለማምጣት እንዲሁም ከውጭ ጥገኝነት ነፃ ሆነው በጋራ ለመስራት ያላቸውን ቁርጠኝነት ያሳያል። በሀገር ውስጥ ቋንቋዎች ላይ ትኩረት በመስጠት የአፍሪካን ቋንቋዎች እንደ ሀገር ኦፊሳላዊ ቋንቋዎች መቀበላቸው የሀገሪቱን ማንነት፣ ባህል ከፍ የሚያደርግ ትልቅ እርምጃ ነው። ለጤናው ዘርፍም ትኩረት በመስጠት ለጤና ጥበቃ ሚኒስትር የተለያዩ የሕክምና ግብአቶችን፣ መሳሪያዎችን ከመቼውም ጊዜ በላይ በገፍ እያቀረቡ ነው። በፕሬዝዳንት ኢብራሂም ትራኦሬ ላይ የሚደርሰው ጫናና ሴራ ቢኖርም የቡርኪናፋሶ ህዝቦች እና በመላው ዓለም የሚገኙ አፍሪካውያን ለእሳቸው ያላቸው ፍቅርና ድጋፍ ተወዳዳሪ የለውም። ሌላዊ ቅርና እናንተ እንኳን ለእርሳቸው ያላችሁን ክብርና አድናቆት በፕሬዝዳንቱ ላይ በብረራ አስተናጋጇ የተቀጠውን ዘረኝነት መድለው በተመለከትንበት በባለፈው ቪዲዮ ላይ በአስተያየት መስጫችሁ በግልጽ አስፍራችኋል። ህዝቡ የእሳቸውን ቆራጥነት ታማኝነትና ለሀገራቸው ያላቸውን ፍቅር በግልጽ ተረድቷል። ለሚያከናውኗቸው ተግባራትና ለሀገራቸው ሉዓላዊነት የሚያደርጉትን ትግል ያድምቃሉ። በየጎዳናው ወጥተው ድጋፋቸውን ይገልጻሉ። በየማህበራዊ ሚዲያዎች ላይ የእሳቸውን ራእይ ያወድሳሉ። ይህ የህዝብ ድጋፍ የፕሬዝዳንቱ ዋነኛ ጥንካሬ ነው። የአፍሪካ ህዝቦች ከውጭ ጥገኝነት ወጥተው በራሳቸው እግር እንዲቆሙ የሚያደርጉት ትልቅ እንቅስቃሴ አካል እንደሆነ ብዙዎች ያምናሉ። ውድ ተመልካቾች፣ የፕሬዝዳንት ኢብራሂም ትራኦሬ ታሪክ የአፍሪካ አዲስ ምዕራፍ መጀመሩን የሚያሳይ ነው። በእሳቸው ላይ እየተፈጸሙ ያሉት ሴራዎችና ክሶች የዚህ ታሪካዊ ለውጥ አካል ብቻ ናቸው። ነገር ግን የእሳቸው ጽናት፣ የአፍሪካ ህዝቦች የማይነጥፍ ድጋፍና ለሀገራቸው ያላቸው ትልቅ ራዕይ ሁሉንም ተግዳሮቶች ተቋቁሞ የመውጣትና የማሸነፍ ተስፋን ይሰጠናል። የአፍሪካ ልጆች ክብር፣ ሉዓላዊነትና መብት የማይደፈርበት ጊዜ እየመጣ መሆኑን የፕሬዝዳንት ትራኦሬ ታሪክ በግልጽ ያሳያል። ይህን ቪዲዮ ከወደዳችሁትና ስለ ፕሬዝዳንት ኢብራሂም ትራኦሬ፣ ስለ ቡርኪና ፋሶ የተፈጠረውን ክስተት ና ስለ አፍሪካ አዲስ ንጋት ሰፋ ያለ ግንዛቤ እንዳገኛችሁ ተስፋ አደርጋለሁ። ይህን ታሪካዊ መልእክት ለብዙዎች ለማድረስ እንዲረዳል ቪዲዮውን ላይክ በማድረግ ለወዳጅ ዘመዶ በማጋራትና ግን ቢያስተያየታችሁን ከስር በመጻፍ የበኩላችሁን አስተዋጽኦ አበርክቱ። ለተጨማሪ አስደሳች እና አስተማሪ ቪዲዮዎች ቻናላችንን ሰብስክራይብ ማድረጉን አይርሱ። ስለተከታተላችሁም ከልብ እናመሰግናለን። የአፍሪካ ድል የሁላችንም ነው።